እናት ባንክ የድካማቸውን ያህል ያልተነገረላቸውን ብዙሃን ኢትዮጵያውያን እናቶችን የሚወክል እማዬ የተሰኘ ቅርንጫፍ በይፋ ከፈተ። ቅርንጫፉ ልጆች ለእናቶቻቸው ልዩ ልዩ ፕሮግራሞችን በነፃ ማከናወን የሚችሉበት ነው። ከ11 ዓመታት በፊት በ11 እንስት ባለራዕዮች ተቋቁሞ ወደ ስራ የገባው እናት ባንክ በተለይም የሴቶችን የኢኮኖሚ ተጠቃሚነትና የአቅም ውስንነት ሊቀርፉ የሚችሉ አማራጮችን በመተግበር ሴቶች ሰፊ የኢኮኖሚ ተሳትፎና ተጠቃሚነት እንዲኖራቸው እያደረገ ይገኛል። በመላ ሀገሪቱ ይህንን እማዬ ቅርንጫፍ ሳይጨምር 206 ቅርንጫፎች ያሉት እናት ባንክ በአዲስ አበባ የሚገኙ ቅርንጫፎቹን ለሀገርና ለወገን በጎ የዋሉ ብሎም አሻራቸውን ያሳረፉና ዝናን ባተረፉ እንስቶች ስም ሲሰይም ቆይቷል። አሁን ደግሞ በአይነቱ እጅግ የተለየና በአገልግሎቱም ከባንክ አገልግሎቶች ተጓዳኝ የሆኑ ተግባራት የሚከወንበት ቅርንጫፉን ዛሬ በይፋ ከፍቷል። ባንኩ እማዬ የሚል ስያሜ የሰጠው ይኸው ቅርንጫፍ በእናትነታቸው ብዙ ዋጋ የከፈሉ ነገር ግን የልፋታቸውን ያህል ያልተጻፈላቸውና ያልተነገረላቸው እናቶች ውክልና እንዲኖራቸው ታስቦ የተከፈተ ነው። ቅርንጫፉ በእናቶች ላይ ጥናትና ምርምር ማድረግ ለሚፈልጉ ሁሉ የሚሰሩበት ቦታ የተዘጋጀለት፣ ልጆች ለእናቶቻቸው ልዩ ልዩ ፕሮግራሞችን በነፃ ማከናወን የሚችሉበት፣ ዲዛይኑም ሆነ በውስጡ ያሉት ግብዓቶች ብዙሃኑን የሀገራችንን እናቶች እንዲወክል ታስቦ የተሰናዳ ነው ይህም ባንኩ ከተቋቋመበት ዓላማ አንፃር እጅግ ልዩ ያደርገዋል። እማዬ የተሰኘው ቅርንጫፍ ፒያሳ አቡነ ጴጥሮስ መታሰቢያ ሐውልት ትይዩ በሚገኘው የቀድሞ የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ቤት አዲስ ሕንፃ ላይ ይገኛል። በመክፈቻ ስነ ስርአቱም ለመጀመሪያ ጊዜ የመገናኛ ብዙሃን ባለሙያዎች ስለ እናቶቻቸው በቅርንጫፉ ለታሪክ የሚቀመጥ መልእክት ጽፎ አስቀምጠዋል። በሌላ በኩል ጥር 30 ቀን 2017 ዓ.ም ተመረት ይፋ የሆነው ለእናቴና የአመቱ ድንቅ እናት የጽሁፍ ውድድር መጠናቀቁ ይታወቃል። ይኸውም የጽሁፍ ውድድር የእማዬ የቅርንጫፍ መከፈትን ምክንያት በማድረግ ይኸውም የጽሁፍ ውድድር የእማዬ የቅርንጫፍ መከፈትን ምክንያት በማድረግ በልዩ ሁኔታ መወዳደሪያ ስራዎቻቸውን ለቀጣዮቹ አስር ቀናት ተወዳዳሪዎች ወደ ቅርንጫፉ በመምጣት ማስገባት ይችላሉ። ለእናት የተሰኘው የጽሁፍ ውድድር ሁሉም ሰው ለእናቱ ያለውን ፍቅር፣ አክብሮት፣ ውለታና ምስጋና በዝርው ጽሁፍ ማለትም ግጥም ባልሆነ በወግ መልክ በደብዳቤ ቅርጽ እንዲያቀርብ እንዲሁም የአመቱ ድንቅ እናት ለተሰኘ ውድድር ተወዳዳሪዎች በአካባቢያቸው በህይወት ያሉና የሚያውቃቸውን ወይም የራሳቸውን እናቶች በጽሁፍ በድምፅና በምስል ቀርጸው በቀጥታ በመጠቆም የሚሳተፉበት ነው። በአዲስ አበባ የሚገኙና በውድድሩ መሳተፍ የሚፈልጉ በአዲሱ እማዬ ቅርንጫፍ እንዲሁም በክልሎች ላሉ ተወዳዳሪዎች ስራዎቻቸውን በአቅራቢያቸው በሚገኝ የባንኩ ቅርንጫፍ ማስገባት ይችላሉ። የዘንድሮ አመት የጽሁፍ ውድድሩ የመዝጊያ መርሃ ግብር የእናቶች ቀን በሆነው የግንቦት ወር መጀመሪያ በሚካሄድ ደማቅ ስነስርዓት ይፋ ይሆናል። ማን እንደ እናት። እናት ባንክ